አንድ ሁለት ሶስት አራት ሰው የሚኖርበት ቤት አየሁ። ወደፊት እንዳትዘረጊ ነገሮችሽ በሙሉ ትይዟል። አንቺ እዚህ ጋር አለሽ። ከአንቺ ውጭ አራት ሰው ያለው አበባ የሚባል ስም ያለው አሁንም የአንቺን ቤት መረበሽ የሚፈልግ መንፈስ አለ። ሰዎች በትዳር እንዳይሳካላቸው በጣም ተግቶ የሚሰራ መንፈስ አለ። መንፈስ ቅዱስ ከዚህ ቤት አስወጣኝ። አሜሪካ የምትባል ሀገር ውስጥ ገባሁ። አንዲት ሴት ልጅን በሽተኛ ማድረግ የሚፈልግ መንፈስ አለ። በሕክምና ሄማ ማለት ምን ማለት ነው? ደም ማለት ነው። ሄማ ማለት

ወደፊት እንዳትዬ ወደፊት እንዳትዘረጊ ነገሮችሽ በሙሉ ትይዟል። አንቺ እዚህ ጋር አለሽ። ከአንቺ ውጭ አራሰው ያለው ከአንቺ ውጭ አራሱ ያለ እግራችሁ ተይዟል። እግሯችሁ ተይዟል። ወደፊት እንዳትሄዱ ወደፊት እንዳትንቀሳቀሱ ምን እንዳሰራችሁ አታቂም። እግዚአብሔር ግን ዛሬ ሰንሰለቶችን ሁሉ በጥሷል። አሜን። ሰንሰለቶች በሙሉ ተበጥሷል። እግሮችሽ ወደፊት ይጨኩላሉ። አምላኬ ወደፊትና ወደፊት ያስኬደሻል። እግዚአብሔር ወደፊትና ወደፊት ያስኬደሻል። አበባ የሚባል ስም ያለው ስልክ ይዘሻል። ይዘሹ ነኝ። አበባ ብለሽ ጻፊ ስልክሽ ላይ። ላፕራካቶንዶ ሮቦሳቴ አሜን። አወቅሻት። ያክሴ ልጅ ናት። አበባ ነው ስሟ። የት ነው ያሉት? እዚህ ናት፣ ሀያት አካባቢ። የእነሱም ቤተሰብ ስራት ውስጥ ነው ያለው። እናንተ ላይፍ ውስጥ ትልቁ ችግር ምንድን ነው? አሁንም ያንቺን ቤት መረበሽ የሚፈልግ መንፈስ አለ። ሰዎች በትዳር እንዳይሳካላቸው በጣም ተግቶ የሚሰራ መንፈስ አለ። በሱ ቤተሰብ ውስጥ እንደዛ ነው። በማን ቤተሰብ ውስጥ? በእኛ ቤተሰብ ውስጥ ትዳር ላይ እንዳይሳካላቸው አድርጎ የሚሰራ ኃይለኛ መንፈስ አለ። ይሄንን መንፈስ እግዚአብሔር ሰብሮታል። አሜን፣ በኢየሱስ ስም አይል ሰበረው፣ ሰበረው፣ ሰበረው። አሜን አሜን። መንፈስ ቅዱስ ከዚህ ቤት አስወጣኝ። አሜሪካ የምትባል ሀገር ውስጥ ገባው አሜሪካ የምትባል ሀገር ውስጥ እንደገባው መንፈሳዊ ዓለም ላይ እዛች ሀገር ላይ አንቺን አየውሽ። አሜን። እግዚአብሔር በርስ ይከፍትልሽ፣ ብቻ ነው ከዚህ በኋላ የአንቺ ነገር ተለቋል። አሜን። አሜሪካን እያዩ ለተንቢ ፕሮፌሰር ፕሮፌሰር ዳዲ አሜሪካን እያየው አንቺን አየውሽ። አጠገብሽ ደግሞ አንድ ሰው አየው። መንፈስ ቅዱስ ከትዳር ጋር በተገናኘን የውጭ በር የሚከፍትልሽ አሜን። አሜን። ከትዳር ጋር የተገናኘ የውጭ በር ይከፍትልሻል። አሜን። ወደዚህ ስለ ጤና ተጨነቂ። እግዚአብሔር ሁሉን ነገር ቀይሮታል። አሜን። አምላኬ በኃይልና በኃይል ጣልቃ ገብቷል። አሜን። በኃይልና በኃይል ጣልቃ ገብቷል። ጣልቃ ገብቷል። ጣልቃ ገብቷል። ከዚህ ሰዓት ጀምሮ ይሄ ከደም ጋር የተገናኘ ችግር ያለበት ሰው ያለው እግዚአብሔር ይሄንን ቀንበር ሰብሮታል። አሜን። በኢየሱስ ስም ኃይል ሰብሮታል። ተሰበረ በሉ። ተሰበረ መንፈስ ቅዱስ ሰበረው። አሜን። አንዲት ሴት ልጅን በሽተኛ ማድረግ የሚፈልግ መንፈስ አለ። እግዚአብሔር ሰብሮታል። አሜን። እግዚአብሔር ሰብሮታል ያንችን ያንቺን ሕይወት ለዘል አለም ነፃ ወጣው። ሄማ ማለት ምን ማለት ነው? እ ደም ማለት ነው። ምን ማለት ነው? ሄመን ነው የሲስተርንም የዚችንም ቤተሰብ ትዳር መረበሽ የሚፈልግ መንፈስ አለ። እግዚአብሔር ለዘላለም ሰበረተሰበረ በሉ ተሰበረ። ከዚህ በኋላ ልጅሽን፣ ዘርሽን መንፈስ ቅዱስ ነፃ ወጥቷል። ለህትሽ እንደዛ ቢያል ከዚህ በኋላ ቀንበር ተሰብሯል። አንቺ ያለው እህትሽ ያለው ህፃኗን ልጅ ያለው የእነሱንም አባት ያለው ዩኤስ የሚባል አገር ያለው እናንተን እዛ ያችኋለሁ እያልኩሽ። አሜን አሜን። አንቺ ሄመን እህትሽ ተኮላ ብራቮ ተኮላ ነው አባቷ አሜሪካ የሚባል ሀገር ያቸዋል። በርሽ ተከፍቷል። እኔ መንፈስ ቅዱስ አንቺ ውስጥ ምን እንደሚያሳየል ንገርሽ

ያው እግዚአብሔር ምስክር የ15 የ16 ዓመት ልጅ ያላት ሾፕ እንደዚህ እንደዚህ ቢኖርኝ እንደዚህ ማይንዷ ውስጥ በሙሉ ትምህርትም የለም፣ ምንም የለም። ንግድ ብቻ ነው ያለው በትንንሽ ነገሮች እየገዛች ማትረፍ የጀመረች 15 የ16 ዓመት ልጅ ያለች እግዚአብሔር ከዚህ በኋላ ክረዎችሽን ፈቷል። አሜን። መለቀቅ ሆኖልሻል፣ መዘርጋት ሆኖልሻል። ቻው። ይችላል፣ ይችላል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።